አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከብሯችሁ የኡስሚ ቤዝሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘሁ። የአስራሁለት ሀገራት የጥቁር ገበያ የምንዛሬ የዋጋ ዝርዝርና የዋጋ መረጃን በተመለከተ ሙሉ ዝርዝር ላደረሳችሁ ተከስቻለሁ። ምን ይሄ ብቻ፣ በባንኮች ያለውን የምንዛሬ ዋጋ እነግራችኋለሁ። በንግድ ባንክ ስንት እየተዘረዘረ ይገኛል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮዎችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ተቀላቀሉን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጽ በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 16232 ብር እንደሚሸጥና አንድ የአሜሪካን ዶላር 162 ብር ከ32 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውልና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። ቪዲዮአችን ላይክ ማድረጋችሁን አትርሱ። እደግመዋለሁ ዘርፈ ብዙ የሆኑ ስራዎችን የምንሰራበት የዩቱብ ቻናል ነው። መረጃ አናንዛዛም፣ ቀጥታ ወደ ገደለው እንቅጭንቅጩን እንነግራችኋለን። በመቀጠል የምናየው የአሜሪካን ዶላርን በተመለከተ በንግድ ባንክ ስንት እየተዘረዘረ ይገኛል የሚለውን እናያለን። አንድ የአሜሪካን ዶላር በንግድ ባንክ 145 ብር ከ29 ሳንቲም እየተዘረዘረ ይገኛል። እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውን ስንመለከት አባይ ባንክ ሆኖ አግኝተነዋል። በዚህም አንድ የአሜሪካን ዶላር 147 ብር ከ90 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የምናየው ዩሮን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ እንዳስነበበው ከሆነ 100 ዩሮ 18945 ብር እንደሚሸጥእና 1 ዩሮ 189 ብር ከ45 ሳንቲም የተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘ ነው መረጃ ያመለክታል። ይህ በእንዲህ እንዳለ በባንኮች ያለውን የምንዛሬ ዋጋ ስንመለከት አንድ ዩሮ ስንት እየተዘረዘረ ይገኛል? በንግድ ባንክ ስንት እየተዘረዘረ ይገኛል? ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? አብረን እናያለን። በንግድ ባንክ አንድ ዩሮ 169 ብር ከ50 ሳንቲም በመዘርዘር ላይ ይገኛል። እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውን ስንመለከት አሁንም በድጋሚ አባይ ባንክ ነው። በዚህም አንድ ዩሮ 172 ብር ከ38 ሳንቲም እየዘረዘረ ይገኛል፣ አባይ ባንክ በመቀጠል የስዊዝ ፍራንክ እናስከትላለን። መረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበ ከሆነ 100 የስዊዝ ፍራንክ 20460 ብር እንደሚሸጥና አንድ የስዊዝ ፍራንክ 204 ብር ከ60 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያመለክታል። እንዲሁም በባንኮች ያለውን የምንዛሬ ሁኔታ ስንመለከት ስዊዝ ፍራንክን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው የሚለውን ስናይ አሁንም በድጋሚ አባይ ባንክ ነው። እዚህም 100 የስዊዝ ፍራንክ 18316 ብር እየዘረዘረ እንደሚገኝና አንድ ስዊዝ ፍራንክ 183 ብር ከ16 ሳንቲም እየተዘረዘረ እንደሚገኝ ከአባይ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። ካናዳን ዶላር እናያለን። 100 ካናዳን ዶላር በጥቁር ገበያ የመሸጫ ዋጋው 11580 ብር እንደሚሸጥና አንድ ካናዳ ዶላር 115 ብር ከ80 ሳንቲም እየተዘረዘረ ወይም እየተሸጠ ይገኛል። በመቀጠል የአውስትራሊያን ዶላር ነው ያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዳት ኮም በድረ ገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 10550 ብር እንደሚሸጥና 1 የአውስትራሊያን ዶላር 105 ብር ከ50 ሳንቲም እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 21800 ብር እንደሚሸጥ እና 1 ፓውንድ ስተርሊንግ 218 ብር እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘ ነው መረጃ ያመለክታል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ነው። በዚህም 1 ፓውንድ ስተርሊንግ 198 ብር ከ76 ሳንቲም እየዘረዘረ እንደሚገኝ ከአባይ ባንክ ድረገጽ ላይ ያገኘ ነው መረጃ ያመለክታል። የሳዑዲ ሪያል እንመለከታለን። 100 የሳዑዲ ሪያል 4330 ብር እንደሚሸጥና አንድ የሳዑዲ ሪያል 43 ብር ከ30 ሳንቲም እየተሸጠ እንደሚገኝ ነው መረጃው የሚያመለክተው። በባንኮች ያለው ምንዛሬንም እነግራችኋለው። ነገር ግን በቅድሚያ የኢማራቶችን ዲርሃም በጥቁር ገበያ ልንገራችሁ። 100 የኢማራቶች ድርሃም በጥቁር ገበያ የመሸጫ ዋጋው 4415 ብር እንደሚሸጥና አንድ የኢማራቶች ድርሃም 44 ብር ከ15 ሳንቲም እንደሚሸጥ መረጃው ያሳያል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የአዋሽ ባንክ ነው። በዚህም አንድ የሳዑዲ ሪያል 42 ብር ከ40 ሳንቲም እየዘረዘረ ይገኛል። እንዲሁም የኢማራቶች ዲርሃምን በተመለከተ 43 ብር ከ30 ሳንቲም እየዘረዘረ ይገኛል አዋሽ ባንክ። በንግድ ባንክ አንድ የሳዑዲ ሪያል 38 ብር 74 ሳንቲም እየዘረዘረ ይገኛል። እንዲሁም አንድ የኢማራቶች ዲርሃም በንግድ ባንክ 39 ብር ከ56 ሳንቲም እየዘረዘረ እንደሚገኝ ከንግድ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው የኩዌት ዲናርን በተመለከተ ነው። 100 የኩዌት ዲናር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 53,000 ኢትዮጵያ ብር እንደሚሸጥና እና አንድ የኩዌት ዲናር 530 ብር እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የባህሪን ዲናር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረ ገጹ እንዳስነበበው ከሆነ 100 የባህሪን ዲናር 40 2911 ብር እንደሚሸጥ እና አንድ ባህሪ ዲናር 429 ብር ከ11 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የጆር ዳን ዲናር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 22804 ብር እንደሚሸጥ እና አንድ ጆርዳን ዲናር 228 ብር ከዜሮ 4 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 42100 የኢትዮጵያ ብር እንደሚሸጥና አንድ የኦማን ሪያል 421 ብር እንደሚሸጥ የወጣው መረጃ ያመለክታል። የጥቁር ገበያ የምንዛሬ ዋጋ ዝርዝርና የባንኮችን መረጃ በዚህ መልኩ አስደምጫችኋለሁ። ቪዲዮዎችን ላይክ፣ ሼር ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላ በረካቱ